ሰላም ጤና ስጥን አርባርት ተመልካቾቻችን ከቶፕንሽ ኔትወርክ ለታዩ ዜናዎችን ይዘን ቀርበናል። በቅድሚያ ማርስቶቹ የኢትዮጵያ ድንበር የማካለል ስራ ተቋማዊ ቅርጽ ሰጥቶ ለማከናወን በዝግጅት ላይ መሆን የውጭ ጉዳይ ሚኒስቴር ገለጸ። ተፈናቃዮች ወደ ቄያቸው ሳይመለሱ በብርድ ንፋስና ዝናብ እየተፈራረቀባቸው ለአምስተኛ ክረምት በስቃይ እንዳይከርሙ ሰግተናል ሲሉ ሸኽ አደም ዓብደልቃድር ተናገሩ። በቤንሻንጉል ጉምዝ ክልል መተከል ዞን ቡለን ከተማ ጠዋት 12 ሰዓት እስከ አራት ሰዓት ድረስ ከፍተኛ ድምፅ ይሰማ እንደነበር ለዋሽ ተናገሩ። የሰላም ሚኒስቴር ሁሉም የአማራ ክልል ዞኖች በጣም ሰላማዊ ናቸው ሲሉ፣ የአማራ ክልል ርዕሰ መስተዳድር ግን የጸጥታ ችግር ውስጥ ነው ያለነው ሲሉ ተናግረዋል። ቦይንግ በኢትዮጵያና በኢንዶኔዥያ አየር መንገድ አደጋዎች ላለመከሰስ አንድ ነጥብ አንድ ቢሊዮን ዶላር ለመክፈል ተስማማ። የኢትዮጵያ ድንበር የማካለል ስራ ተቋማዊ ቅርጽ ሰጥቶ ለማከናወን በዝግጅት ላይ መሆኑን የውጭ ጉዳይ ሚኒስቴር ገለጸ። ኢትዮጵያ ከጎረቤት ሀገራት ጋር የሚያወሰናትን በሺዎች ኪሎ ሜትር የሚቆጠር ድንበርን የማካለል ስራ ተቋማዊ ቅርጽ ሰጥቶ ለማከናወን በዝግጅት ላይ መሆኑን የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ አስታወቁ። ሀገሪቱ ካላት ድንበር በአግባቡ የተሰመረ ና የተለየው ከ50 በመቶ በታች መሆኑን ሚኒስቴሩ ተናግረዋል። የድንበር ማካለል ጉዳይ የተነሳው ሐሙስ ግንቦት 28 2017 ዓ ም በተካሄደው የሕዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ነው። በዚሁ ስብሰባ ላይ የውጭ ጉዳዮችን የተመለከቱ የተለያዩ ጥያቄዎች በአምስት የፓርላማ አባላት ቀርበዋል። ከጥያቄዎቹ አንዱ የነበሩት ገዢው የብልጽግና ፓርቲን በመወከል ከደቡብ ኢትዮጵያ ክልል ጊዶል ወረዳ የተመረጡት ይፍቱ ጉዲና ናቸው። አንዳንድ ጎረቤት ሀገራት ሉዓላዊነትን በመጣስ የገንዛ መሬታችንን መያዛቸው ይነገራል ያሉት ወይዘሮ ይፍቱ በዚህ ጉዳይ ላይ ያለውን እውነታ እንዲብራራላቸው የውጭ ጉዳይ ሚኒስቴሩን ጠይቀዋል። ዶክተር ጌዲዮም በምላሻቸው በአፍሪካ ቀንድ ከሁሉም ሀገራት ጋር የምትዋሰን ብቸኛ ሀገር ኢትዮጵያ መሆኗን አስታውሰዋል። ሆኖም ከዚህ ድንበር ውስጥ በአግባቡ የተከለለው የተሰመረና የተለየው ከግማሽ በታች መሆኑን አስረድተዋል። ተፈናቂዎች ወደ ቄያቸው ሳይመለሱ በብርድ ንፋስና ዝናብ እየተፈራረቀባቸው ለአምስተኛ ክረምት በስቃይ እንዳይከርሙ ሰግተናል ሲሉ ሼህ ሀደም አብዱልቃድር ተናገሩ። የትግራይ ክልል እስልምና ጉዳዮች ምክር ቤት ፕሬዚዳንት ሼህ ሀደም አብዱልቃድር በትግራይ የሚታዩ ዘርፈ ብዙ ችግሮች ተባብሰው ቀጥለዋል። በዚህም ምክንያት ተፈናቃዮች ወደ ቀያቸው ሳይመለሱ በብርድ ንፋስና ዝናብ እየተፈራረቀባቸው ለአምስተኛ ክረምት በስቃይ እንዳይከርሙ ሰግተናል ሲሉ ተናገሩ። ይህንን ያሉት ዛሬ እየተከበረ በሚገኘው የ1446 ኛው የኢድ አልአድሃ አረፋ በዓል የኢድ ሰላት ላይ ነው። ፕሬዚዳንቱ መንግስት የተፈናቂዎችን ስቃይ እንዲያበቃ ያለመ አመርቂ እንቅስቃሴን በማድረግ ላይ አለመሆኑ ጉዳዩ ተስፋ አስቆራጭ አድርጎታል ሲሉ ነቅፈዋል። መንግስት የተፈናቃዮችን ችግር ከመፍታት የበለጠ ሌላ አንገብጋቢ ስራ ሊኖረ አይገባም ያሉት ፕሬዚዳንት ሼህ አደም በዓሉ ሲከበር እነዚህን ወገኖች ማሰብ የአላህን ክብር ያጎናጽፋል ብለዋል። ተፈናቃዮች ወደ ቄያቸው እስኪመለሱ የሚደረግላቸው እገዛ ተጠናክሮ እንዲቀጥል አደራ ብለዋል። በቤንሻንጉል ጉምዝ ክልል መተከል ቡለን ከተማ ዛሬ ጠዋት 12 ሰዓት እስከ አራት ሰዓት ድረስ ከፍተኛ የተኩስ ድምፅ ሲሰማ ማርፈዱና በዚህም ሰዎች መሞታቸውና ንብረት መውደሙን የቡለን ነዋሪዎች ተናገሩ። ነዋሪዎቹ ጥቃቱን ያደረሰው በአካባቢው ታጥቆ የሚንቀሳቀስ የሸኔ ታጣቂ ኃይል እንደሆነ ተናግረዋል። ታጣቂው ኃይል ከዛሬ 12 ሰዓት ጀምሮ ወደ ከተማው ዘልቆ በመግባት የመንግስት የጸጥታ ኃይሎችና ንጹሐንን መግደሉን እንዲሁም በርካታ ንብረት መዝረፉን ተናግረዋል። ስለሞቱ ሰዎች ቁጥር ከተማው ገና ስላልተረጋጋ ማወቅ አልተቻለም ተብሏል። በአዊ ብሔረሰብ አስተዳደር ዞን መተከል ከተማ ሰላምና ጸጥታ ኃላፊ አቶ በቀለ መኩሪያ እንደተናገሩት ከቡለን ከተማ የመንግስት አመራሮች መረጃ እንደደረሳቸውና ኦነግ ሸኔ ሲሉ የጠሩት ሀይል ማለድ 12 ሰዓት ጀምሮ ባደረሰው ጉዳት ለጊዜው ቁጥራቸው በውል ያልታወቁ የመንግስት አመራሮች፣ የጸጥታ ኃይሎችና እንዲሁም ንጹህ ሀይል መገደላቸውን፣ ባንክ መዘረፉን ገልጸዋል። የአማራ ክልል ርዕሰ መስተዳድር መምህራንን ማገትና ማጎሳቆል እንደዝና የሚነገር የጸጥታ ችግር ውስጥ ነው ያለነው ሲሉ የሰላም ሚኒስቴሩ ሁሉም የአማራ ክልል ዞኖች በጣም ሰላማዊ መሆናቸውን ተናግረዋል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በባህር ዳር ከተማ በተካሄደው ውይይት መድረክ ላይ ባደረጉት ንግግር በአማራ ክልል ለተፈጠረው ግጭት መፍትሄ እንደሚሻ ገልጸዋል። የሰላም ሚኒስቴር መሐመድ ኢድሪስ በበኩላቸው በአማራ ክልል ከሁለት ወረዳዎች ውጪ ሁሉም ወረዳዎች በመንግስት ቁጥጥር ስር መሆናቸውን ተናግረዋል። በአማራ ክልል ካሉ 265 ወረዳዎች ውስጥ የመንግስት መኖር ሙሉ ነው ብለን መናገር የማንችልበት ሁለት ወረዳ ብቻ ነው ብለዋል። የመንግስት መኖር ሙሉ ነው ብንል መናገር የማንችልባቸው አንድ ወረዳ በከፊል ሌላ ደግሞ በከፊል ከፍ ባለ መልኩ ሲሉ ተደምጠዋል። በ265 ወረዳዎች መንግስት ራሱን መትከል ችሏል ብለዋል። አክለውም በክልሉ ከሚገኙ ከ4000 በላይ ቀበሌዎች ውስጥ ከ80 በመቶ የሚሆኑት ሙሉ በሙሉ የመንግስት መዋቅሮች ወደ ነበሩበት ተመልሰው መሰረታዊ አገልግሎት እየሰጡ ነው ብለዋል። ይህ ማለት ግን ቀሪዎቹ ከመንግስት ተጽዕኖ ውጪ ናቸው ወይም በሌላ ኃይል ቁጥጥር ስር ናቸው ማለት ሳይሆን ከክልሉ ስነ ምህዳር አስቸጋሪነት አንጻር ተደራሽ ያልሆኑ ናቸው ብለዋል። ሚኒስቴሩ በክልሉ ውስጥ ፍላጎቱን የሚፈጽም የታጠቁ ኃይሎች ጋር ፊት ለፊት የሚጠቃና ከተሞችን ተቆጣጥሮ ላስተዳደር የሚል ኃይል የለም ማለት ይቻላል ሲሉ ገልጸው ነበር። ነገር ግን የሰላም ሚኒስቴሩ ይህን ቢሉም የክልሉ ርዕሰ መስተዳድር አቶ አረጋ ከበደ በክልሉ መምህራንን ከቦታ ቦታ እንዳይንቀሳቀሱ እንዳያስተምሩ እና መምህርንን ለማለት እስኪ ሰጉ ድረስ ወከባ አፈናና ግድያ የተፈጸመ መሆኑን በመድረክ ጠቅሰዋል። በክልሉ ባለው የጸጥታ ችግር 60 በመቶ ተማሪዎች ከትምህርት ገበታ ርቀዋል፣ ህይወታቸውም አደጋ ተጋርጦበታል ሲሉ ተናግረዋል። ቦይንግ ኢትዮጵያና ኢንዶኔዥያ አየር መንገድ አደጋዎች ላለመከሰስ 1.1 ቢሊዮን ዶላር ለመክፈል ተስማማ። ቦይንግ የ346 ሰዎች ህይወት ለቀጠፉ የኢትዮጵያና ና የኢንዶኔዥያ አየር መንገዶች 737 ማክስ አውሮፕላን አደጋዎች በወንጀል እንዳይከሰስ በሚል 1.1 ቢሊዮን ዶላር ለመክፈል ተስማምተዋል። ግዙፉ አውሮፕላን አምራች ኩባንያ ያ ቦይንግ የአሜሪካ የፍትህ መስሪያ ቤት የደረሱበትን ስምምነት የተጎጁ ቤተሰቦች ጠበቆች አጸያፊ ሱልኮን ነውታል። ዳቦይንግ 737 የማክስ አውሮፕላን አደጋዎች ህይወታቸውን ያጡ 16 ተጎጂ ቤተሰቦችን የወከሉ የህግ ባለሙያዎች ናቸው ስምምነቱን የኮነኑት። ኩባንያው በሁለቱ አደጋዎች የወንጀል ክስ እንዳይመሰረትበት በሚል 1.1 ቢሊዮን ዶላር ለመክፈል ተስማምቷል። በኢንዶኔዥያ ላየን አየር መንገድ ተጎጂዎች መካከል ለተወሰኑት አሜሪካ የሆኑት ሳንጅብ ሲምሰንግ ቦይንግ ከወንጀል ጥያቄነት የሚወጣ ነው በማለት ተችተው በተጎጂ ቤተሰቦች ከፍተኛ ቁጣን ቀስቅሷል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ። ፋሳሪየም ጋራሚኒየም የተባለው ፈንገስ የስንዴ፣ ባቄላ፣ በቆሎ ና ሩዝ ሰብሎችን ሙሉ ለሙሉ የሚያጠፋ በሽታ የሚያስከትል ሲሆን ምግብ ላይ ሲገኝ ደግሞ የጉበት ጉዳት ያስከትላል። ፈንገሱ በሳይንስ ጽሁፎች መቅያ ግብርና የሽብር መሳሪያ የሚል ስያሜ እንዳለው ጠቅላይ አቃቤ ገልጿል። ቢቢሲ ለሚችያንግ ዩኒቨርሲቲ ና በዋሽንግተን ለቻይና ኤምባሲ አስተያየት እንዲሰጡ ጠይቋል። እሱ የቻይና ና የአሜሪካን ግንኙነት በሻከረበት ና ከቀናት በፊት ፕሬዚዳንት ትራምፕ የቻይና ተማሪዎች ቪዛ እንዲነጠቁ በተናገሩበት ወቅት የመጣ ነው። አድማጭ ተመልካቾቻችን ከቶፕንስ ኔትወርክ ላይለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።